ባለ ደብቀው ነው። እዛ ወደ እዛ ውስጥ ደብቄ በኋላ ሶስት አራት አራት ደግሞ ቀቅል ዱለት ደግሞ አስር ዱለት አስር ሰምተዋል፣ ሰምተዋል። ማዝናሽ ዘካሪያስ አይደለም። ይሄ ምንድነው? ነው የአሁኑ ዘካሪያስ አይደለም። የመጣው ውሸቱ ነው። ሌላ ሰው ነው፣ ሌላ ሰው ነው። ዘካሪያስ አይደለም። ምንድነው የፈለጉት? አሁን ማመጣለት እኔ ዘካሪያስ መስሎኝ ትናንትና ቁልፉን ትተኬደህ አገሩን ሁሉ መኪናው ሁሉ አገሩን ሁሉ ዞረ፣ ዞረ እየገባ አረፍክበት ሁሉ ስትዞሩለህ አጥተህ እብት እንደሄደ ፈልገ ፈልገ አተው ተመልሰ መተው እእጅትትየዱወብድልብሱጥ መተወደ ትናንት፣ ይሄ ዘካሪያስ አይደለም። ሚሪንደውን ላምጣ። እንዴ ዘካሪያስ አይቆጣኝም? ዘካሪያስ ነው ይሄ። አዎ ዘካሪያስ ነው። ሚሪንደውን ላምጣ። በኋላ አምጣ፣ ገዝተህ አምጣ። ደብቄ በኋላ እሱ ደብቄ ወደዛ ውስጥ ደብቄ በኋላ እሱ ሲሄድ እጠጣለሁ። ሻይ አትጠጡ ብሎ ከለከለ። እሺ እንዳያስጠጡኝ፣ እንዳይቆጣኝ፣ እንዳይቆጣኝ ደብቁት። እሺ ላመጣ ነው። ፍላሹን ይዘው ስትመጣ እንዳያይሽ። ሻይ መጣ። ልደብቀው ነው፣ እዛ ወደዛ ውስጥ ደብቄ በኋላ እሱ እቤቱ ሲሄድ የቁልፍ አይደለም ቆየሱ ቁልፍ አይደለም። ይሄ የዘካሪያስ ነው እኮ ማለቴ ቁልፍ አይደለም ወይ ማለት ነው፣ መክፈቻ አይደል? እማማ ዝናሽ ማን ነው የሚወልገው፣ የሚያራግፈው? እማማ ዝናሽ፣ ዘካሪያስ ግን ለምንድነው ጣፋጭ የሚከለክለት ሚሪንዳ ሻይ ሁሉ አትጠጡ፣ ቢሪንዳ አትጠጡ። ቢሪንዶ ቢሪንዳ አሁን ሰዎች እያዙልኝ እያዙልኝ እንዳንተ ይመጣሉ። እሱ ፊት በሌለ ጊዜ ጠጣለሁ፣ ደብቄ ወደዛ ወደዛ ውስጥ ደብቄ እሱ የሌለ ጊዜ ጠጣለሁ። ሻይ ሻይ አትጠጡ፣ ቢሪንድ አትጠጡ። የእሱ ቁልፍ ጋ አቶላታል አጣው መደበሹው ይለኛል ሲመጣ ይወሰድ። ትናንትና እዚህ ትቶ በሄዱ ሳያውቅ ሄደ ትቶ ቁልፉን። አሁን ሄዶ እዛ መኪናዎች መኪናውስ ይፈልግ መኪናውስ የለም። ቤቶች ብሎ እየገባ ያረፈበት ሁሉ እየሄደ ሲፈልግ የለም። ቤቱ እራሱ ቤት ደሞ ሄዶ ሲፈልግ የለም። እንደገና ማታ ተመልሶ መጥቶ እዚሁ ብድ ብድ ልብስ ውስጥ ተገኝቶ ወሰደ። ዘካርያስ ነኝ። እጣን አምጥቼ ነው እጣን እጣንጨለሩእንሸልበልእንሸለትለ ተነስ ምናምን አትበሉኝ። እንግዲህ ትናንትና ቁልፍ ጥዬ ነው የሄድኩት እዚህ፣ ዛሬም ጥያለው ቁልፍ ቁልፍ ነግሬውታለሁ። ፍቅር ነው እንደሚያረገኝ። ፍቅር ፍቅር እንዴ ምንድን ነው? አስር ጊዜ ማን? ዘካሪያስ ነኝ። እሱ መብራቱ ላይ ነኝ እያ አቸው የመብራቱ መሰለኝ ቀያረ ደለ አሁን፣ ምክር ምንም ምክር ያስፈልገኛል። እማማ ዝናሽ ምንድን ነው ምክሩ? ከጀማነች ጋር ፍቅር ይዞኛል። ትናንትም ይሄንኑ አሁንም ይሄንኑ ትበላለህ፣ ትበላለህ። እንደ እንጀራ ነገር ትናንትም ይሄንኑ አሁንም ይሄንኑ። በጣም በጣም እየተቸገርኩ ነው። አሁንማ እማማ ዝናሽ ስትመጣ እዚህ እስቲ ጉዳዩ ምንድን ነው? ፍቅር ነው እላት አለው። ፍቅር ተመንገጎትታ አላገባት በሰርግ ነው ያገባት ነ ብርጭታ

ቻው ሳሚ። እሺ ሰላም፣ እደ እደጊ። እሺ ቻው። እጄ ይዘበር። ይኸው ሰላም ስትለኝ፣ ቻው ስትለኝ። እሺ ሁለት አመቷ ነው። ዚያ ነው የተወለደችው። ከኔ ጋራ ነው ያደጉት። ያበቡ ልጆች የግርማ ልጆች በሙሉ እደግልኝ፣ እደግልኝ፣ እደግልኝ፣ እደግልኝ። በቃ ቻው፣ ግቢ ግቢልኝ፣ እንዳትወልጭ። ዛቱ ቦጋ ቅዳሜ አይደል? ዛሬ እሮብ አይደል? አይ ግም ለምን አይበሉም? ዛሬ ቅዳሜ አይደለም። ሆይ እሮብ አይደል? አርባ አይደል?

እንደዚህ ባገኝ እኮ ምንድነው? እዛ ጋር ያለው ሽጉጥ ያለው ነገር ምንድነው? እዛ ጋር ያለው ሷ መጣው ምን ይሁን ምን ምንድነው? ሰጥቶኝ ምንም ነገር ይሁን ሷ መጣው ሰጣኛ አስቀመጥኩት። ውሃ ነው፣ ውሃ ከሆነ ይሁን። ውሃ ነው አጣ ውሃ ነው ወይ? ውሃ ከሆነ ይቀመጥ፣ ችግር የለም። ምንድን ነው? አልጠጣም። ነገ ጠዋት ነው። እኔ እሱ ምሪንዳ ነው አላልኩም። ውሃ ነው ወይ? ውሃ ነው። እዛ ጋ የተቀመጠውን ምሪንዳ ነው እ ነገ ጠዋት እ እ እ እንጀራውን አ እንጀራ እንዳትደፈው። እንጀራው እጀ ነገ ነው ጠው ነገ ነገ ነገ ነው የምጠጣው ነገ እሑድ ነው፣ ሰንበት ነው። እንጀራውን እንዳደፈው በማካው ፈትፍቱና አንድ ገብሉ የሚሄድ አ ትናንትና፣ አንድ አንድ ቢሪ እንዳመጣ ማታ ጠጣው። አንተ ደግሞ ወደዛው ሰጠኸኝ ዛሬ ጠዋት፣ ማታ እንዳትጠጡ ጠዋት ጠጡ ብለኸኝ፣ አሁን ቅድም ጠዋት ጠጣው። አሁን ዛሬ እርሶ ምግብ ነው የሚበሉት እንጂ ሌላ ነገር እንዳይጠጡ። ይሄ መጠ በቃ ምንድን ነው? ውሃ ጠጣለሁ። የማሽን ውሃ ተጠማኝ፣ አደራ ይወሉት። የማሽን ውሃ ተጠማኝ፣ ጠጣለሁ። ፍሪጅ ውስጥ የለም። እቺ ፍሪጅ ውስጥ አርግልኝ። የማሽን ውሃ እንዲህ ቀዘቀዘ በኋላ ይጠጣሉ። ከፍሪጅጠማኝ ምንም ጊዜ ያጠጣለሁ። ፍሪጁን ክፈችና ቃል

ወደ ጣባኩ ወደ እዛው ትነግራለህ። እሱ አይበላም፣ አይበላም። አንተ አትበላም፣ አይበላም። ራሴ ቀጥ ብዬ እበላለሁ። ራሴ ቀጥ ብዬ ቀጥ ብዬ ነው የምበላው። ራሴ አስር ሰዓት ሆኗል። መጥቶ አስር ሰዓት ያመሰቃቅራል። መቶ መቶ ያመሰቃቅራል። ውይ እኔ የቤትን ማስተካከል የቆሰለ ሰውነት እሱ መቀነት እዛ እክተት ተቀሚሱ ጋራ ላይ እዚህ ላይ ተቀሚሱ ጋር ክተት እሱ መቀነቱ። አሁን ልጠጣበት ቡና እንደ ሥራዬን ልስራበት። እሺ በስመ አብ በሉልኝ፣ በስመ አብ በሉልኝ። ይኸው እንዲሁ ነገር ይለቅፈኛል። በስመ አብ በሉልኝ። ወይ አዎ፣ እስኪ በስመ አብ በሉልኝ። አላውቅም በስመ አብ እራሱ ባልክ እና አይቻልም። በስመ አብ በሉልኝ። ተውት። እራሴ እላለሁ እራሴ እላለሁ። ተውት። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ይምጣ መንፈስ ቅዱስ አሜን። ይሄን

አሁን ደግሞ ቢሪ እንዳ ሰው ያመጣልኝ እየነጠቅክ ትወዳለህ። አንተ ስትሄድ ያመጣሉ። እስቲ አንድ ሰው አምጣስ። እስቲ አውቃለሁ፣ እዚህ ካሜራ አለ፣ ቴሌቪዥን ሰቅያለሁ። እዚህ ማንም የማያየው ቤት ቁጭ ብዬ አያለሁ። እዚህ አረ የታል አላሳይም። አለ ወይ ሌላ ቱቅ፣ ሌላ ነገር፣ ሌላ ምግብ አለ ወይ ሌላ ምግብ ነው የሚለው ሌላ ሁለቱም ሰው አለ። ይህም እንጀራ ነው ይብላ። አልበላም። ሌላ ፍሪጅ፣ ሌላ ነገር ነው የሚፈልገው እሱ። ምን ሌላ ገንዘብ ገንዘብ እዛ ሆቴል ውስጥ ገብቼ እበላለሁ፣ ገንዘብ ስጡኝ ነው የሚለው ነው በ በግ በግ ህግ አላውቅም የሚል ይገደላል በመንግስት። እኔ መንግስት ነኝ፣ ህግ አላውቅም ህግ ሰማይ እና ምድር የተረጋ የእግዚአብሔር ነው። መንግስት ደግሞ ለእግዚአብሔር ሰጥቶ ነው የሚሰራው። ትገደላለህ፣ ህግ አላውቅም ቀለሙ እንደው ያው በማከው ፈትፍተ ብላ፣ አንተም አብራችሁ ብሉ። አልበላም ስትሉ ያው መንገድ ገንዘብ ስጡኝ፣ ገንዘብ ዋው፣ ሆቴል ቤት ጥሩ ጥሩ ምግብ ይሸጣል፣ ገዝቼ ልብላ። በገንዘብ በመስራት ደግሞ ገዝተህ ብላ። የእርሶ ገንዘብን ነው የምፈልገው እኔ በህ ልጮ ነው ልጮ ነው ወታደር ተጎትቶ አይ እሱ የሚለው አባት ግን የጎተቱ አጎናፍርን አባትን የጎተቱት አባቴ ነው። እንደ አጎናፍር ደግሞ አባቴ የአንችን አሉባል አጎቴ ነው አጎናፍር ነው ስሟ አላልኩት እና አጎቴ ነው እንጂ አባቴ ነው አልኩ። እንደ እኔ አጎቴ ነው እኔ ያልኩት። አባት ግን አ እሱ የሚለው እዛ ሄጄ ምግብ ልብላ። የቀበሌ መዝናኛ ነው የሚለው በምሰራበት በደሞዝ ብላ የእርስ ገንዘብ ነው የሚሻለኝ። ለዛ ብዬ ነው እዚህ ድረስ የመጣሁት እኔ። ሌባ ሌባ ብዬ ሊመጡ ነው ወታደሮች ጎትተው ሳልነግሮት። እማማ ዝናሽ እዚህ የቀበሌው ክበብ ምግብ በአዲስ መልክ ጀምረዋል። እሺ ጀምረዋል። ልግዛለሁት። ያቺ ቀዩ ልጅም መታለች እዚህ ምግብ ይዛ የምትመጣው ጉራነሰ ጉራጌ ነች እና ቀይ ናት፣ ቀይ ናት፣ ቆንጆ ናት፣ ቆንጆ ናት። እታች ወጥ ቤቱ ምግብ ቤቱ ነው የምትሰራው። እሷ እያወጡ ላይ ቡና ቤቱ ወንድ የሚያስተላልፏሉ። እያወጡ ላይ ቡና ቤቱ የሚበላው ሰው ወንዱም ሴቱም እየገባ ይበላል። እሷ ተታች ወጥ ቤቱ ወጡን ነው የምትሰራው። ጉራጌ ናት ቀይ ነች ድሮ ደና ናቸው ወይ ደና ናቸው ወይ እዛውም እየከፈልኩ እየገባው እበላለሁ እዛውም እዚህም እያያስኩ መጥቼ በላ ነበር ክፉ ነገር ሰምቼ ነበር ለካ ደና ናቸው ነው የሚ የምትለው ሌላ ጉራጌ ትሆን እራሷ ናት ራሷ ናት ኤው እዛውም እየገባሁ ሂሳቡን ከፍዬ፣ እዛውም ወጥ ቤት እየገባሁ በልቼ ሂሳቡን ከፍዬ ወጣለሁ። እዚህም እያያዝኩ መጥቼ እበላለሁ። አንዳንዴም የጉልበት የና ጉልበት የመራ መስት ያቅተኝ ታመጣልኝ ነበር። እሷ ይሳምናለች ድሮ ሂሳብ ገንዘብ አለባቸው፣ የበሉት ምግብ አልከፈሉት አለ እሰጣታለሁ። በቃ ትንጣ ሌያት መልኳን ሌሎቹ ገብተው ያታልላሉ እሷን እያሉ የአንድ ወር ምግብ አለባቸው። የአንድ ወር አንድ ወር በተከታታይ ምግብ ሄዱ ሌባ ሌባ እበላት ሌላ ናቸው እሷ ነች እያሉ፣ እሷ ነች እያሉ ሌሎች ገብተው በጎን በሾርኒ ገብተው ይበላሉ ሌባ። ምን ምንድን ነው የበሉት ብዬ ያለባቸው ብዬ ስጠይቃት አምስት ጥብስ አምስት ጥቅስ አራ ያ ስጋ ማራቅ አራ አራ አራት አራት ደሞ ቀቅል ዱለት ደሞ አስር ዱለት አስር። አሰማም ሰምተዋል፣ ሰምተዋል። ያረኩትን ነገር አሰማም። የምስር ወጥ ከምስር ወጥ ጋራ የጎመን ወጥ አልጫ፣ አተር ክክ አልጫ እኔ የስጋ ወጥ ስጋ ወጥ መኖር አለ። የስጋ ወጥ ገንዘብ ስጋ ወጡ ውድ ነው። የስጋ ወጥ ገንዘብ የለኝም። ስጋ ወጥ በልቼ አላውቅም። ስጋ ወጥ ግን ለሚበሉ ለሚፈልጉ ሰዎች ስጋ ወጥ ይሰራል። ስጋ ወጥ ብዙ ገንዘብ ያላቸው ከፍሎ ይበላሉ። እኔ የስጋ ወጥ ገንዘብ ስለሌለኝ እኔ የስጋ ወጥ በልቼ አላውቅም። የምስር ወጥ የምስር ወጥ የምስር ወጥ የምስር ወጥ የምስር ወጥ ያተርክክ ወጥ የምስር ወጥ የምስር ወጥ ሁለተኛ፣ ያተርክክ አልጫ ያተርክክ አልጫ፣ ሦስተኛ ጎመን። እዛው ጉልበቴ የሚገባ ጊዜ እዛው ወጥ ቤት ገብቼ ቁጭ ብዬ በልቼ ይሳውን ከፍቻ ትመጣለሁ። እዚህም ደግሞ ይዤ መጥቼ ይሳውን ከፍዬ ይዤ መጥቼ እዚህ እበላለሁ። ደግሞ አንዳንዴ የምሄድ ሲያቅተኝ ተመጣልኝ ነበር። ይሳሙን እየሰጣው ተመጣልኝ ነበር። እማማዝናሽ እሷ አይደለችም። ሌር ወይ ገብተዋል? እማማዝናሽ ገብቷል። ማማዝናሽ እ ዘካሪያስ እኮ ተቆጣ። ሚሪንዳ ሄዷል። አሁን ይዤ ልምጣ። እንደ ሚሪንዳ ይመጣል አሁን ተመልሶ። እኔ ደብቆው ለውት አለሁኝ። ያው ከዛው ጥቶ ነው አሁን የወሰደው። ይወስደው። እዛው ደብቄ ተደብቄ ገዝቼ ልምጣ አሁን። አይሄድም ቻው ብሎ ይኔ ሄደው ቻው ብሎ ይሄደ ደናደሩ አጫውታቸውና ሄዶ ወደ ቤት ብሎ ይሄደ። ተመልሶ ይመጣል። ላምጣለት ተመልሶ ይመጣል። ያንን ጨርሶ ጠጣው፣ ጨርሶ ጠጥቶታል። ይዤ ልምጣ ልግዛለት። ተመልሶ መጥቶ ይወስዷል። ያንን ከዛ አውጥ ደብቅ ያደው ታውጥ ጎግቡ አውጥቶ የወሰደው ቁልፉንም ያውትቷል። ገና ይመጣል፣ ገና ይመጣል። የው ቁልፉንም ገዝታ አምጥተ ደግሞ ለራሱ ይዞት ይሄዳል። እማማ ዝናሽ፣ እማማ ዝናሽ እንደ እንትኑ እዚህ ውስጥ ደብቁት። እዚህ ውስጥ፣ እዚህ ገብቶ፣ እዚህ ገብቶ ይወስዳል። እዚህ እዚህ ውስጥ ገብቶ እዚህ ውስጥ እጁን በጀርባ ያሁዱ እጁን አዙሮ ተዚ ውስጥ አውጡት። ውስጥ አለ። ሁለት ገዝቼ ልምጣና አንዱን ለሱ አንዱን ለርሱ። ያው ጠጣ ያመጣሁን አንተ ያመጣውን ቅድም ነው አሁን የጠጣው። እዛው ጥደብቅ ያስቀምጭ ዞሮ ጎርጉሮ አወጣው ጠጣ። ይሄ በቃው። አይ እንዳይቆጣ፣ ለእሱም ለሱም ሁለት ገዝቼ ልምጣ። ለእርሱ አንድ ለሱ አንድ። አሁን ጠጣው ነበር የምባውቅ ኖሮ፣ ወደዚሁ ቀድቼ ጠጣ። ታጃላ ይነጥቀኛል። አሁን ገዝቼ ልምጣ። ቶሎ አየር ላይ ይጠጡታል። ቶሎ ሮጦ ይመጣል። ስትገዛ አይቶ አይቶ ይዤ ልምጣ ቆይ እማማ ዝናሽ እማማ ዝናሽ የለም፣ ኩባያው አመጣለሁ። ቶሎ አየር ላይ ጠጡ፣ ግን እንዳያወሩ። የታ ኩባያው? እንዳታወሩ የሚኬል ዳቆ አላችሁ ሰውር በልልኝ መጥመስል ላ ቀመስ የለም። በስመ አብ በሉና ጠጡ

ቁልፉ ይሄው እና ሲዘው በፖሊስ በፖሊስ እና ሲዘው እንዴ፣ ያስቸግራል። እኔ አላውቅም። መንግስት ይመጣል፣ የመንግስት ሰራተኛ ይመጥተዋል። የማይበጅዎት እንደሆነ ሌላ ይቀየራል ብለውኛል። የቻለም የቻለም የቻለም የቻለም ይቀየራል ብሎኛል። አሁን እዛ ጋር በር ላይ አደናቅፎኝ ወደቅኩኝ። እጀን ወለማለኝ፣ ይሹልኝ አሁን እየሮቅኩ አሁን እንደ ጠርሙስ ስመልስ ስትወርቅ እ አልተሰበረም እንደ ጠርሙሱ አልተሰበረም። ጣቴ ብቻ ተሰበረብኝ። ይመጣል ይመ ቁልፉን ትቶ ነው ሄደው። ደግሞ ዞሮ ዞሮ ልቡን ነስቶታል። ዞሮ ዞሮ ሲያጣው ይመጣል። ምንድን ነው? አፎት እያጣጣሙ ነው። ምን ጠጥተው ነው? እበላለሁ እንደፈለጉ። ምግብማ ሲበሉ ደስ ይለኛል። ምንድን ነው አፎትንም? ማን እያሉ ያሉት? እስቲ አፎትን ላሽተው እስቲ። ነው አጥተው በላው፣ ጠጣው እስቲ አፎት ላሽተው እስቲ እስቲ ምሪንዳ ምሪንዳ ጠጥተው ጠጣው ገና ደግሞ አንዷ ካመጣቸውን ጨምሬ እጠጣለሁ ምግብ ሳይበሉ ነው ምሪንዳ የጠጡት ይኸው አፎት ምሪንዳ ምሪንዳ ይሸጣል አንዱን አንተ ወይ ታሪክ ነው የውተ የሆቴል ምግብ ነው የሚጣፍጠኝ። የሆቴል ምግብ ነው የምበላው። ብር ስጡኝ፣ ሆቴል ገብቸ የምበላበት ብር ስጡኝ። መሰራበትን ገንዘብ ብላበት ሆቴል። ውድና የተከበራቸው እህቶች፣ ወንድሞች፣ እናትና አባቶች በያላችሁበት የእግዚአብሔር ሰላም ከእናንተ ጋር ይሆንልን። የእማማ ዝናሽ በጎ አድራጎት ድርጅት የእማማ ዝናሽ በጎ አድራጎት ድርጅት ሶስት ስራዎችን እየሰራ ይገኛል። የነዳያን ምገባ፣ እንደዚሁም ገላጠባና የአቅመ ደካሞች ቤትን እድሳት ነው። በምገባው ረገድ በቀን ከአንድ ሺ በላይ ነዳያንን እየመገበ ይገኛል። እንደዚሁ ገላጥቡ ልብስ ማልበስም ደግሞ እሁድ እሁድ የምናከናውነው በጎ አድራጎት ነው። ስለዚህ በነፍስ ማር ሲኖራችሁ ወይም ደግሞ ልደት ተስካር እንደዚሁም መንፈሳዊ በዓላትን ስታከብሩ ነዳያንን በመመገብ ልክ እንደዚህ በእንደዚህ አይነት መልኩ ነዳያንን በመመገብ ታደርጉ ዘንድ በህያው እግዚአብሔር ስም አደራ እንላለን። ስልክ ቁጥራችንም እንደዚሁም ደግሞ እማማ ዝናሽ በጎ አድራጎት ድርጅት ስልክ ቁጥራችንም የባንክ አካውንትም እዚሁ አለላችሁ። እማማ ዝናሽ በጎ አድራጎት ድርጅት የስልክ ቁጥር ዜሮ ዘጠኝ ስልሳ አንድ ሀምሳ አምስት ሀምሳ አምስት ሀምሳ ሰባት ዜሮ ዘጠኝ ስልሳ አንድ ሀምሳ አምስት ሀምሳ አምስት ሀምሳ ስድስት እንደዚሁም ደግሞ ዜሮ ዘጠኝ አርባ ዘጠኝ አርባ ስድስት ሀምሳ ዘጠኝ አርባ ስድስት በዛ በመደወል ነዳያን እንድትመግቡ አደራ እንላለን። የእማማ ዝናሽ ወዳጆች ሆናችሁ እንግዲህ ይህንን ነገር ታደርጋላችሁ ብለን ተስፋ እናደርጋለን። በኋላ እመጣለሁ። ደህና አደሩ። ይሄ ምግብ በልተው እንዳይገኝ አደራ፣ ጨርሰውት እንዳገኝ እሺ። እየሰሙ ነው።